ዲያቆን ልውድ መኮንን የሚባል አገልጋይ ነበረ። በፈለገ ሰላም በመተ ሰላም ከተማ በቅዱስ ጊዮርጊስ ቤተ መቅደስ ያገኘሁት ቤተ መቅደስ ያገናኘኝ የዲቁና ባልደረባዬ ለሰሜ ወንጌል ቅዱስ የዋህ ገራገር፣ በእያንዳንዱ አጋጣሚ ስቆ ተጫውቶ የሚያልፍ ከዚህ ውጪ ሌላ ነገር ሲሰራ ማላቀው። በቃ ትዝ ይለኛል። በተገናኝንበት አጋጣሚ አፋፋችንን እያየ የሚያወራ፣ አይናችንን እያየ የሚጫወት ከፍቅሩ ብዛት የተነሳ ማለት ነው። ሁሉን ሰው የሚያከብር ይህ በተገናኘበት ከሱ ጋር ባወራባቸው ቀናት ሁሉ ትዝ የሚለኝ ፈገግታው ብቻ ነው። አንድ ቀን እንኳን ተኳርፈን አናውቅም። እዛ ሲሄድ በፍቅር ከሚቀበሉኝ ሰፍ ብለው ከሚያገኙ ሰዎች አንዱ ነበር እና ታመመ ሳይባል በድንገት ታመመ፣ ደከመ ተባለ። የህክምና እርዳታ ድጋፍ ተሰባሰበለት። ጥቅምት አምስት ቀን እዛ ወደ ምህረት ላይ ሆስፒታል ይዘው ቴዶ ሪፈር ተጽፎለት ወደ ባህር ዳር የሕክምና አገልግሎት ሳያገኝ ያገኝ ያረፈባቸው እና ያሳዝናል በጣም ለሰሜ አወንጌል ወዳጅ ደውላ በቃ እንዴ አለን ንገርህ ብዬ ነው ሉል ሞቷል፣ አለችኝና ተነገጥኩ። ምክንያቱም በእድሜ አቻ ነው የምንሆነው። ወይ ብንበላለጥ ይብለጠኝ ልብለጠው እርግጠኛ አይደለሁም። በመካከላችን ሁለት ዓመት ሶስት ዓመት ነው ሊነስ የሚኖረው። በዚህ እድሜ ከዚህ ዓለም በሞት መለየት ያስደነግጣል። እርግጥ ጊዜው ለሞት ብርቅ አይደለም። ሞት በየመንገዱ ማንንም ማንንም እየገደለ ነው። ዛሬ ሰው ከቤትህ ውጣ ተብሎ በሌሊት ህፃን ሳይቀር እየዘገደለ ነው እዚህ ሀገር ላይ የሁለት ዓመት ልጅ የሰባ ምናምን ዓመት አረጋዊ እየተረሸነ ነው። እርግጥ ሞት ብርቅ አይደለም። ሞት እርግጥ የሰው ልጅ ድንችና ሽንኩርት እንኳን ለድንችና ለሽንኩርት እንኳን ዋጋ ይወጣለታል። ሰው ልጅ የድንችና የጎመን ዋጋ እንኳን አልወጣለትም። ይሄ እግዚአብሔር እሱ ያስታክሰው፣ አላውቅም። ምን አላውቅም፣ ብቻ እንደተፈለቀ ይሄ ይታወቃል። በዚህ መሀል ሰው በምቹ ሁኔታ የኖረ እያገለገለ ሲያርፍ ጥሩ ነው እረፍቱ። ግን ደግሞ አብሯቸው ያደገ አብሯቸው ያገለገለ ሰው፣ አብሮ በማደግ ደረጃ ረጅም ታሪክ እንኳን ባይኖረን ከተለያዩ አካባቢ ስለተወለድን፣ በዲቁና ግን ለጥቂት ዓመታትም ቢሆን አብረን አገልግለናል እና ታዛዥ ግን ወንድም ነበር ዲያቆን ወልድ መኮንን። እሱ በሰላም ትረፍ። ሁለት ነገር ይቆጨኛል ስለሱ ሳሰብ፣ አንደኛውና መሰረታዊ ነገር እዛ ያለው ስለ ሕይወታችን እንወያያለን እና ቁም ነገር ማታወሩት ሰው አለ። በነገራችን ላይ የመሰረታዊ ነገር ማታወሩት ዝም ብሎ የሚያላግጥ ሰው አለ። ለስ አይነት ሰው አታወሩም እና ልሁል የሆነ ቁም ነገረኛ ነገር ስለሆነ አንድ ነገር አደራለው ነበረ። እኔ በትምህርት ቤት ማቃት አንዲት ነበረች እና ይህች ልጅ ካለባበሷ እስካጓጓዟ ከስራቷ፣ ከቤት እስከ ትምህርት ቤት ነው ማቃት ልጅቷ። እና ልሁል ይህች ልጅ አግባት ለክህነት ምትሆን ሚስት ናት። እንግዲህ እሱም እንዴት እንደተረዳው አላውቅም። በሰዓቱ ወይም ትኩረት ይስጠዋ ይስጠው እርግጠኛ አይደለሁም። ደጋግ የሚያደራለው ነበር። ደግሞ እርግጠኛ ነበሩ በትክክልም ስኬታ የማይሆኑ ነበር። እርግጥ ስለማይቆይ ምናልባት ጥሏት እንዳይሞት እና እሷ ልቧ እንዳያሰብር ይሆናል። እንግዲህ እግዚአብሔር ያልፈቀደው እና ቸለል አለው ነገሩንና፣ አላገባት። በቅርብ ሊያገባ ሽማግሌ ልኮ ወዲያ ወዲያ እያለ ነው የተጠራው። አንዱ የሚቆጨኝ ከሆነች ልጅ ጋር ተወስኖ ዘሩን ተክቶ ቢሞት ደስ ይለኝ ነበር። እንዳንድ ወንድ ስም አጠራሩ ጠፋ። ከዚህ በኋላ ለውልን የሚያውቀው ሰው አብሮት እያገለገለ ሰው ነው የሚያስታውሰው፣ ቤተሰቦቹ ናቸው የሚያስታውሱት። ሳይወልዱ መሞት ያው ታውቃላችሁ። ለሰሜ ወንጌል ቅዱስ ከዛ ሁለተኛው የሚቆጨኝ ከጊዮርጊስ ነው ያገለግል የነበረው መሃል ላይ ፈተና በስተውበት ነበራሉ እና ከጊዮርጊስም ወደ ፍርን መድኃኔዓለም ለማዛውረወት ነበረ። ከፍርን ደንበጫ አልተመቸውም። እንደገና አፍኖ ለማዛውረወት ልደታ ቤተክርስቲያን ያገለግል ነበረ ብለውኛል። አዲስ ልደታ ማለት በአራት ጥምቀት ላይ የተሰራችው እና። ይህን ሁሉ ወዲያ ወዲህ ሲል የሆነ የመበሳጨት ተስፋ መቁረጥ ስሜት ይሰማዋል። ሰው ነው እና ቀን ሲጥል አያድርስ ቀን ሲጥል ፈራጁ ብዙ ነው ይላል የታክሲ ጥቅስ። አንዳንድ ጊዜ ሕይወታችሁ የሚመሰቃቀልበት ዘመን አለ፣ በነገራችን ላይ እና ይህ ልጅ የሁሉ ውጣውረድ ሲበጥፉ ይህን ሁሉን ክርት ሲያይ ጭንቀቱ ምኑ ምኑ ተደማምሮ በሽተኛ አድርጎት አለካ። በመጨረሻው ሰዓት አቅም ሲያንስ ሰው ነው ይታከም በቃ ተብሎ ሪፈርስ ሲጻፍለት ባህር ዳር ደረሰ። የህክምና ምርመራ ሳያገኝ ነው ያረፈባቸው። እና ልውሎ ወንድሜ በጥቂት ቀናት በጥቂት ዓመታት ቆይታችን ብዙ ጥሩ ጥሩ ፍቅር የፍቅር ወጎችን ያወጋ ነው። ይሳቅ ነው። ደስ ይለኛል። በጣም ቀናለች ነበር እና የሚቆጨኝ ይሄ ሁለተኛው ደዌ የቢያት ልውሎ ምን አጋጠመህ? አይዞህ ለበጎ ነው። እንዲያውም ምን ልርዳህ አላልኩትም። ያስቆጫል። አብሯችን ቀደሰ። የተለየ የተለየ ታሪክ እንኳን ባይኖራ እና አብረን ያሳለፍነው ቢያንስ አንድ መቅደስ፣ አንድ ሥጋና ደም የተቀበልከው የኖርከው በአንድ መንበር በአንድ የክርስቶስ ማዕድ እስካሁን በሰው አብረህ በአንድ ቀን ህመም ብቻ ሞተ ሲባል ስሰማ ይረብሻልና እንትን ተሰማኝ። የጥፋተኛነት ስሜት አብሮኝ ያገለግል አንድ ዲያቆን፣ እርግጥ እሱም ደውሎ ወንድሜ እንዲሆንኩኝ እኮ ፈተና የበዛብኝ እኮ አላለኝም። እርግጥ ተጠያቂ ማልሆነው ለዚህ ነው፣ የሰማሁትም ቆይቼ ነው። ግን ይህን ለመነጋገር ቢያንስ የደወልኩኝ ሰላም ማለት ነበረብኝ። ተደዋውለን አናውቅም። ሴት ብቻ አገኘዋለሁ ቤትኩበት አጋጣሚ እንግዲህ የሚያሳየኝ ፍቅር እና ፍትና እና ልውል መኮንን ብቻዬን አስለቀሰኝ ሰሞኑን። ከሞቱ አሟሟቱ ይባላል። በድንገት መሞቱ ሳያንስ ከባህር ዳር ወደ አደገበት አካባቢ ከፍ መሰላም ከተማና ና በባህር ዳር በቡሬ መካከል ያለች መንደር ከተማ ና ወደዛ ዘው ሲመጡ ቤተሰቦቹ መንገድ ላይ ጦርነት ተነስቶ ረጅም ሰዓት አስከሬኑ መንገድ ላይ ቆመው ነበር አሉ። ከከተማው ለመቅበር የሄዱ ሰዎች መንገዱ ተሰጥቶባቸው በጦርነት ምክንያት ተመልሰው ነው የመጡት ሳይቀብሩት እና ይሄ ደግሞ ሌላ አሳዛኝ፣ በክብር እንኳን እንዳይሸኝ ወቅቱ አለምች ብሎ ባይሆን ምኑ ደስ አለኝ። ከቀናት በኋላ ሪፍ መሰላል ከዓይናት መምህራን ዕድሜያቸውን ያርዝመው ያጎበር ለቅሶም ይባላል አልቅሰው ሸኝ ተውታል። ጸሎተ ፍትሐት አድርገው አክብረው። ያጎበር ለቅሶም ማለት ልክ ያ የተቀበረው ሰው አስከሬኑ እንዳለ ልክ ያን ቀን እንደሚለቀስለት ያን ቀን እንደሚቀበር አስመስሎ የሚፈጸም ስርዓት ነው። የታወቀ ነው። በክፍለ ሀገር በጣም ነገር ስለ የገጠሩ ማህበረሰብ የገጠር ከተሞችን ጨምሮ ማለት ነው። የሚያደግንባቸው ከተሞች በዚህ ጠንካራ ባህል አላቸው። ለሰው ክብር አላቸው። በጣም ሰው ከሞተ በኋላ በሄደበት ሞቶ ተቀብሮ ቀረ ሲባል ከተሰማ ተቀስቅሶ እንደ አዲስ ከተማ ላይ ይለቀስለታል። ዲያቆሉል ምንም እንኳን መንገድ ላይ በጦርነት ምክንያት መጉላላቱ፣ መንገላታቱ ቢያሳዝነኝም በሕይወት እያለ የደረሰበት እንግልት ቢያስለቅሰኝም የፍነ ሰላም ካህናት መምህራን እድሜ ይስጣቸው። ወንድማችን እዚህ ባይቀበርም ያደገበት ያገለገለበት ገብር ስለሆነ ጸሎተ ፍታት ይደረግለት ይለቀስለት ብሎ ሕዝቡ በነቂስ ወጥቶ በስድስት አርፎ ሰባት ስምንት ዘጠኝ አስር በአስራ አንድ ይመስለኛል ማክሰኞ ጸረው ተፍታት ተደረገለት ተለቀሰለት ሲባል ሰሙና። በዚህ ተጽናናሁ። ደስ ያለኝ የተጽናናሁት እኔስ ሞተ ቢባል ፍሬም ሞተው ተገኘ ቢባለ ፍሬም አዲስ አበባ ላይ አከራዮችና ጉረቤቶች ናቸው። ምናልባት ከተገኙ ሊቀቡኝ የሚችሉት የሆነ አምስት ስድስት ሰዎች ናቸው ሊቀቡኝ የሚችሉት። ማንም አያቀኝም። እዚህ የሆነ ቦታ ይጣላለው። ያሳደጉኝ ማህበረሰብ ግን ይህን ዜና ሲሰማ ያለቅስልኛል ማለት ነው። ይህ በጣም ተጽማሙ ነው። ያሳደጉኝ ካህናት የፍሬም እንደወጣው መቅረት የለበትም። አጽሙን እንኳን አምጥተን ባንቀብረው እዚህ ባይመቸን ቢሆን ቢሆን አጽሙ ይምጣለን፣ ባይሆን ግን ጸሎተ ፍታት እና ተስለት ብለው እንደሚሸኙኝ አየሁበት እና የሀዘን ወሪያ የታወቀ ስለሆነ ሀገራችን ሀዘን ላይ ስለሆነች ይበቃኛል። በመጨረሻም